18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። በዶክተር ገብረጽዮን ገብረ ሚካኤል ጨምሮ 18 ከፍተኛ የትግራይ ፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜው አስተዳደር አመራሮችና ሰራተኞች ከጥቅምት 2013 ዓ ም እስከ ጥቅምት 2015 ዓ ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዚያ 21 ቀን 2017 ዓ ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው የጽሁፍ ክስ እንዳመለከተው በተጠቀሱት ተከሳሹ በጊዜያዊ አስተዳደር አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክስ የቀረበው በአቶ አበራ ንጉሴ የተባለ የህግ ምሁርና ጠበቃ እንዲሁም ጥቅምት እስከ ሰኔ 2013 በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ የነበሩ ሲያገለግሉ የነበሩ ግለሰብ ናቸው። የሶማሌው ጠቅላይ ሚኒስተር ሀምዛ ባሪን የውጭ ጉዳይና መከላከያ ሚኒስተር ትናንት ከስልጣን አንስተዋል። ኢትዮጵያ በመተቸት የሚታወቁትና ላለፉት አንድ አመታት የውጭ ጉዳይ ሚኒስተር የነበሩት አህመር ፈቄ መከላከያ ሚኒስተር ሆኖ ተሹመዋል። በፍቄ ምትክ ምክትል ጠቅላይ ሚኒስተር የነበሩት አብዱር ሰላም አሊ እንደተሾሙ ተገልጿል። ከሁለት ሳምንታት በፊት የመከላከያ ሚኒስተር ሆኖ የተሾሙት የነበረው ጅብሪል ሀጂ ደግሞ ምክትል ጠቅላይ ሚኒስተር ሆነዋል። ሪቱ መንግስት በአልሸባብ ግስጋሴ ሳቢያ ከባድ የጸጥታ ቀውስ እያንዣበበባት እንደሆነ ይነገራል። ደብረ ጽዮን ገብረ ሚካኤል ህወሀት ከግንቦት አምስት በኋላ ሊሰረዝ እንደሚችል ከምርጫ ቦርድ ማስጠንቀቂያ የተሰጣቸው መሆኑ ይታወቃል። በጌታቸው ረዳ በበኩላቸው የራሳቸው ፓርቲ ለመመስረት በሂደት ላይ መሆናቸውን ትናንት ምሽት ባወጡ መግለጫ ጠቁመዋል። ስያሜው ግን አልተገለጸም ነበር። እነ ዶክተር ገብረ ጽዮን ገብረ ሚካኤል ቦርዱ ፓርቲያቸው የሚሰርዝ ከሆነ የከፋ ችግር እንደሚከሰት ዝተዋል። ዛቻ ምን ሊያስከትል እንደሚችል ከመግለጽ ግን ተቆጥበዋል። ይሁን እንጂ አቶ ጌታቸው ረዳ ፓርቲያቸውን አሳውቀዋል። በአቶ ጌታቸው ረዳ የሚመራው ህወሀት የትግራይ ሊበራል ዲሞክራሲ ፓርቲ ትሌዴፓ በሚባል አዲስ ፓርቲ ሊያቋቁሙ መሆኑን ገለጹ። አቶ ጌታቸው ረዳ የሚመራው ከህዝባዊ ወያነ ሃርነት የተከፈለ ቡድን አዲስ ፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ተጠቆመ። ይህ አዲስ በምዝገባ ሂደት ላይ የሚገኘ የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑንና ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጥራት መወሰኑን በአመራሮቹ መካከል አንዱ እንደገለጹት በቢ ትግረኛ በዘገባው ታስታውቋል። ስማቸው እንዳይገለጽ የተጠቀሱ እነኚህ የቀድሞ የህወሀት አመራሮች ይህ ስም የፖለቲካ ፓርቲ ለመስረት እንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። የህወሀት መሰረዝ ስጋት የፈጠረባቸው አቶ ጌታቸው ረዳ የሚመራው የህወሀት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጣው መግለጫ በዶክተር ገብረጽዮን ገብረ ሚካኤል የሚመራ ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማገኘታቸውን ገልጸዋል። የህዝባዊ ወያኔ ሓርነት ህጋዊ ግንኙነት ስለሚያበቃ የህዋ ፖለቲካ ዓላማዎች ለማሳካት የሚያስችለው አዲስ ፖለቲካ ፓርቲ ለመስረት ተገደናል ያሉት ምንጮቹ ገልጸው ያሉ ቢቢሲ ትግርኛ የፓርቲው ህግና ደን ፕሮግራሞች አርቅቀው መጨረሳቸውን ተናግረዋል። ምንጩ አክለውም ደጋፊዎቹ ፊርማ በማሰባሰብ እንደሚገኙ መናገራቸው ያመለከተው ዘገባው ምርጫ ቦርዱ ያስቀመጣቸው መስፈርቶች ገና ስላላሟላ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ መናገራቸው አስታውቀዋል። ፓርቲው ክልላዊ መሆኑን ምንጭ እንደተናገሩት የጠቁሙ ሲሆን ቢቢሲ ከምርጫ ቦርድ ግንቦት መሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠቁሙ ገልጸዋል። ከዚሁም ጋር ተያይዞ ከብልጽግና ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብረው ለመስራት ይቻላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ የቀድሞ የህዋት አመራሩ ገልጸዋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ ሚኒስትር አቶ ጌታቸው ረዳ የሚመራው ህዝባዊ ወያኔ አርነት ትግራይ የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆናቸውን ከአመራሮች ጋር አንዱ የቢቢሲ አማርኛ ገልጸዋል። የፖለቲካ ፓርቲው በሊበራል ዲሞክራሲ ጽንሰ ሀሳብ የሚመራ ሲሆን ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት ተወስነዋል። ቀስ ያሉ አንድ የቀድሞ የህወሓት አመራር ስለ ፓርቲው መስረታ ምን አሉ? የፓርቲው ስያሜ የፖለቲካ ፓርቲዎች ለመመስረት እንቅስቃሴ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። የፓርቲዎች ህግና ደንብ ፕሮግራሞች አርቀቀን ጨርሰናል ብለዋል። ፓርቲ ክልላዊ ፓርቲ ነው። ከኢትዮጵያ ምርጫ ቦርድ በግንቦት መጀመሪያ ቅድመ እውቅና እናገኛለን ሲሉ አብራርተዋል። በትግራይ ሊበራል ዲሞክራሲ ፓርቲ እየመሰረቱ ካለው አንጋፋ ሰዎች መካከል የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንቱ ጌታቸው ረዳ፣ የህወሓት ፖሊት ብሎ አባል የነበሩት የትምህርት ዋና ስራ አስፈጻሚ አቶ በየነ መክሩ፣ ፕሮፌሰር ክንዲያ ገብረ ህይወት እንደሚገኙበት ታውቋል። ፕሮፌሰር ክንዲያ በቅርቡ በጠቅላይ ሚኒስትር አብይ አህመድ ትምህርት ሚኒስትር አማካሪ ሆነዋል። በሁለት ተከፍሎ እርስ በርሶ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲን ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሀት ከኢትዮጵያ መንግስት ጋር ተደራድሮ ፕሪቶሪያው ስምምነት እንዲፈረም ድርጅት እንዳዲስ ለቦርዱ መመዝገብ ተገቢ ያለመሆኑን ሲገል ቆይተዋል። በመሆኑም የህወሀት ህጋዊነት ስለሚያበቃ የህወሀት ፖለቲካ ዓላማ ለማሳካት የሚያስችለው አዲስ ፖለቲካ ፓርቲ ለመስረት ተገደናል ብለዋል። በነጻነት ስራዊት ትናንት ባወጣው መግለጫ መንግስት በኦሮሚያ ክልል ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲሉ ገለጹ። በመግለጫውም ከቅርብ ጊዜ ወዲህ እያንዳንዱ ቀበሌ ሳ ግለሰቦች ለውትድርና እንዲመለመል ግዳጅ የተጣለበት መሆኑ የጠቀሱ ሲሆን የኦነግ ሰራዊት ይህን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑ አስረድተዋል። በዚህ የተነሳ እድሜያቸው ከ12 እስከ 13 የሆኑ ታዳጋዊ ጭምር ከትምህርት ቤት ገበያ ላይ ሌሉ ቦታ የታፍነው የተለያዩ ቦታ በስር እንደሚገኙ ተገልጿል። ከእነዚህም ማጎሪያ ቦታዎችን ለማምለጥ የሚሞክሩ በመንግስት በጥይት እንደሚመቱ አስረድተዋል። በመንግስት ታፍነው ከተወሰዱ ውስጥ 100 ሺህ በላይ መክፈል የሚችሉ ቤተሰቦች ያላቸው እንደሚለቁ ተጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ብሏል። ኦነግ ባወጣው ክስ ላይ የኦሮሚያ ክልል ሆነም መከላከያ የሰጡት ምላሽ ነገር የለም። ሁከት የዘመናችን መገበቢያ ገንዘብ ሆኗል ሲሉ የተባበሩ መንግስታት ድርጅት በዓለም ላይ ያለው ስደተኛ ቁጥር የሚያሳየው ሁከት የዘመናችን መገበያ ገንዘብ መሆኑን ነው ይላሉ። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በዓለም ላይ እየጨመረ በመጣው በስደተኞች ቁጥር በኩል ወቅታዊ መረጃ በዛሬው ለበሰጡት ወቅት ላይ ነው ይህን ያሉት። የተባበሩ መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ፎሊፕ ግራንዲ ለጸጥታው ምክር ቤት ሆነው ሲገልጹ ሁከት የዘመናችን ዋነኛው መገበያ ገንዘብ ሆኗል ሲሉ አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሶ በቀጠለው በሀገሪቱ ባሉ ግጭቶች ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ብለዋል። በተለይ ወደ ሰባት ሚሊዮን የሚጠጉ ስደተኞች በሱዳንና ዩክሬን የተፈናቀሉ መሆናቸውን ኮሚሽነሩ ጠቁመዋል። ኮሚሽነሩ አክለውም በአጭርና በረጅም ጊዜ ደህንነታቸው የተጠበቀና አስተማማኝ ዋስትና እስካልሰጣቸው ድረስ ተፈናቃዮች ወደ ስፍራ መመለስ አይቻልም ብለዋል ሲሉም የዘገበው የአፍሪካ ኒውስ ዘገባ ነው። በተደጋጋሚም የግድያ ሙከራ ሲደረግባቸው የቆዩት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ ራሻ በፑቲን ቀጥተኛ ትእዛዝ መሰረት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ለመደገፍ ከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶ ወደ ቡርኪና ፋሶ መላኳን የሀገሪቱ የዜና ምንጮች ለመረዳት ተችሏል። እነዚህ ታዲያ ወደ ቡርኪና ፋሶ አቅንቶ የተባሉ የራሻ ወታደሮች የቡርኪና ፋሶ ዋና የአየር ማረፊያ እንደሚቆጣጠሩ የተሰማው እንዲሁም ደግሞ ከራሻ በተጨማሪም ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም በማለታቸው የሀገሪቱ የዜና ምንጮች አስነብበዋል። በተጨማሪም የራሻ ፕሬዝደንት ፕሬዚዳንት ፑቲን እኛ እያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም ማለታቸው ተሰምተዋል። ህንድ ወታደራዊ ጥቃት ለመፈጸም ማቀዷን ታማኝ መረጃ አለች ስትል ፓኪስታን ተናገረች። የፓኪስታን ማስታወቂያ ሚኒስትር ህንድ የሚቀጥሉት ከ24 እስከ 36 ሰዓት ውስጥ ወታደራዊ ጥቃት ለመሰንዘር እንዳሰበች ሀገሪቱ ታማኝ መረጃ አላት ሲሉ ተናግረዋል። የሚኒስትሩ አታል ታራል አስተያየት የተሰማው ከህንድ ስር የሚተዳደረው የካሽሚር ግዛት ላይ ባሳለፍነው ሳምንት 26 ቱሪስቶች የገድለው ጥቃት ከጀርባ ታጣቂዎችን ትደግፋለች ስትል ፓኪስታን ኒው ዴልሂ ከከሰሰች በኋላ ነው ኢስላማባድ ክሱን የሀሳስ ክፍል ውርቅ አድርጋለች። ታራል እንዳሉ ከሆነ ህንድ ጥቃቱ ልትፈጽም በላሰበችው እርምጃ እንዳንድ ሰበብን ለመጠቀም የታቀደ ነው ስትል ፓኪስታን ተደምጣለች። እንዲህ አይነት የህንድ ወታደራዊ ጀብዱና በእርግጠኝነትና በቆራጠኝነት ምላሽ ይሰጣል ሲሉ የፓኪስታን የመረጃ ሚኒስትር አታላል ታራል መናገራቸውን ቢቢሲ ዘግቧል።